ጤና ይስጥልን ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። መንግስት፣ በውጭ ምንዛሪ አሻጥር የጠረጠራቸው አንድ መቶ አስራ ሁለት ሰዎችን ሲይዝ ከአምስት በላይ አካውንቶችን አገደ። በሕገ ወጥ የውጭ ምንዛሪ አሻጥሮች ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎችን በቁጥጥር ስር መዋላቸውን እና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካል አስታወቀ። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ እና የክልል የጸጥታ ተቋማት በወሰዱት እርምጃ በሕገ ወጥ የገንዘብ ዝውውር ላይ ተሳትፈዋል ተብለው የተጠረጠሩ ግለሰቦች ላይ አካውንታቸውና ለእስር እና ለዕግድ የበቁት የተጸታ የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸው እና ኢትዮጵያውያን በወንጀል ተጠርጥረው የተያዙ በመሆናቸውና ከዚህ ጋር በተያያዘ 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃ እና ደህንነት አገልግሎት ገለጸ። በቁጥጥር ስር የዋሉት ተጠርጣሪዎች የመንግስት የማክሮ ኢኮኖሚ የማሻሻያ በመጻረር በተደራጀ መንገድ በሚፈጽሙት ሕገ ወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበረም ተነግሯል። ተጠርጣሪዎቹ ሕገ ወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪ ስወራ፣ የግብር ስወራ፣ ሕገ ወጥ ገንዘብ ህጋዊ የማስመሰል እና በሌሎች ወንጀል በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖች ሲደግፉ ነበር ሲል የአገልግሎቱ መግለጫው ጠቅሷል። በቁጥጥር ስር የዋሉት ግለሰቦቹም በህገወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገ ወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች ህገወጥ የሐዋላ አዘዋዋሪዎች እና ደላላዎች መገኘታቸውንም ተገልጿል። በተጨማሪም መግለጫው በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎች እና ላኪዎች፣ ህጋዊ ንግድ ሳይኖራቸው ህጋዊ ንግድ ሳይኖራቸው በህገወጥ ሀዋላ ላይ በመሰማረት ከፍተኛ ገንዘብ በማንቀሳቀስ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል። ከተጠርጣሪዎች ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሪ በዚያው እንዲቀርብ በማድረግ ፈቃዳቸው የተሰረዘባቸው ህገወጥ የሃዋላ አስተላላፊዎች እንዲሁም ህገወጥ የምንዛሬ ማስተላለፊያ መተግበሪያዎች ሲጠቀሙ የነበሩ እንዳሉበትም አመልክቷል። በተጨማሪም የብሔራ ባንክ ህግን በሚጥስ ሁኔታ እና ያለምንም ፈቃድ የክሪፕቶ ከረንሲና መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬ ሲያዘዋወሩ የነበሩ ግለሰቦች እርምጃ እንደተወሰደባቸውም ተገልጿል። በፀጥታ ተቋሙ እርምጃው በተመለከተ ከወጣው መግለጫ ጋር በርካታ ተጠርጣሪ ፎቶግራፍ እና በቁጥጥር ስር የዋሉ የተለያዩ ሰነዶች፣ ንብረቶችም ይፋ ተደርገዋል። በጥቅምት ወር አጋማሽ ላይም የኢትዮጵያ ብሔራዊ ባንክ ገዢ እዮብ ተካልኝ በህገ ወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎች እና ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑንም ገልጸው እንደነበረ ይታወሳል። ገዥ በወቅቱ ለሽብርተኝነት ገንዘብ ማስተላለፍ ወይም ህገ ወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበት እና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱንም አመልክተው ነበረ። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና